የመስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን መከበር ከፋፋይ ትርክትን በማጥፋት የህብረ ብሔራዊ አንድነት እንዲሰፍን ማስቻሉን የሐረሪ ክልል ምክር ቤት ምክትል አፈጉባኤ አቶ አሪፍ መሐመድ ገለጸው። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ህዳር 29 ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በ29 ይከበራል። ዝርዝር ይዘናል። ማማልበት ዳንኪዳ የወልገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል እንደ ሀገር ብሎም እንደ ክልል መከበሩ ከፋፋይ ትርክትን በማጥፋት አዎንታዊና አሰባሳቢ ትርክትን በመገንባት ህብረ ብሔራዊ አንድነት እንዲሰርጽ እያስቻለ ስለመሆኑ የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ የሆኑት አቶ አሪፍ መሐመድ ገልጸዋል። በፊት የነበሩ ከፋፋይ እና የልዩነት ትርክቶችን እያጠፋን አዎንታዊ ትርክቶችን የመገንባት ህብረ ብሔራዊ አንድነትና ወንድማማችነት እንዲሰርጽ ሕዝብ ውስጥ እንዲሰርጽ የማድረግ ትልቁ ስራችን እሱ ነው። እኛና እነሱ የሚል ትርክትን እያጠፋን ሀገራዊ ትርክት የመገንባት ስራ ህብረ ብሔራዊ አንድነት ሀገራዊ ትርክታችን ደግሞ እኛ ወንድማማቾች መሆናችን ህብረ ብሔራዊ አንድነትና ወንድማማችነት ገዢ ትርክት እንዲሆን፣ እንደ ሀገርም እንደ ክልላችንም ወንድማማችነት ገዢ ትርክት እንዲሆን አስተዋጽኦ እያደረገ ነው። ይሄ ባል በተለይም ይላሉ የዘንድሮ በዓል ሲከበር እንደ ሀገር እየተካሄደ የሚገኘውን ይህ ብሔራዊ ትርክትን የማስረጽና የሀገራዊ ምክክር ሂደትን ስኬታማ እንዲሆን ለማስቻል አስተዋጽኦ የላቀ ስለመሆኑ አብራርተዋል። እንደ ሀገርም ይሄ በዓል መከበር ለሀገራዊ መግባባትን ለመፍጠር መሪ ቃሉ ቅድም እንዳልኩት ዲሞክራሲያዊ መግባባት ለብሔራዊ አንድነት ነው የሚለው የሀገራዊ መግባባትን ለመፍጠር ይሄ በዓል አስተዋጽኦ ያደርጋል። ለምክክሩም ምክክሩን በተሳካ ሁኔታ እንዲፈጸም ትልቅ አስተዋጽኦ የሚኖረው ሀገራችን ከውጭም ሆነ ከውስጥ የሚቃጡባትን ሴራዎች ለማክሸፍና የጀመረችውን ሁሉን አቀፍ አሸናፊነት ግስጋሴን ለማስቀጠል በዓሉ በአንድነት ለመቆምና የአንድነት መንፈስን ለመገንባት ምቹ አጋጣሚን የሚፈጥር ነው ብለዋል። ይህ በዓል የጋራ ትርክት የምንገነባበት በዓል ነው። ህብረብሔራዊ አንድነታችንን የምናጠናክርበት ወንድማማችነታችንን የምናጠናክርበት በዓል ነው። የወደፊት እጣፋንታችን ወንድማማችነት ላይ የተመሰረተ ነው። ሌላ አማራጭ የለንም እና ህዝቡ ወንድማማችነትን እንዲያጠናክር እነዚህ አሉታዊ ትርክቶች ሲወርድ ሲዋረድ የመጡ ከፋፋይ እና የልዩነት ትርክቶችን እያጠፋ የወንድማማችነት እና የአንድነት ትርክት እየገነባ መሄድ አለበት። የብሔሮች ብሔረሰቦችና ህዝቦች በዓል የሐረሪ ክልልን ጨምሮ በተለያዩ የሀገሪቱ ክልሎችና ከተሞች መከበሩ ለህዝቦች የእርስ በርስ ግንኙነት መጠናከር፣ የባህልና እሴት ውርርስ ወሳኝ ነበር ያሉት ምክትል አፈ ጉባኤው እንደ ሀገር የአንድነት መንፈስ እንዲኖረን ለማስቻልና በልማቱም ዘርፍ በጋራ እንድንቆም ማስቻሉን ይገልጻሉ። ባለፉት 19 ዓመታትም ዘንድሮን ስናከብረው ክልል ከተሞች ላይ ነበር ሲከበሩ የነበሩትና ይሄ ትሩፋቱ አንዱ ትልቁ ትሩፋት ምንድ ነው? በኢኮኖሚ እና የልማት መስፋፋት ከባህሉ ጋር በተያያዘ ክልሎች እና ከተሞች የተለያዩ የልማት ስራዎች እንሰራሉና አንዱ የልማት ስራዎች እና መሰረተ ልማት እንዲሰሩ ትልቅ አስተዋጽኦ አርጓል ባሉ ባህሉ በሐረሪ ክልልም በተለያዩ የበጎ ፈቃድ ተግባራትን ጨምሮ በተለያዩ አደረጃጀቶች በጥያቄና መልስ ውድድር በስፖርታዊ ክንውኖች እየተከበር እንደሚገኝም ጠቅሰዋል። የኢትዮጵያ ብሔሮችና ብሔረሰቦች እንዲሁም ሕዝቦች በዓል በየዓመቱ በተለያዩ የሀገሪቱ ከተሞችና ክልሎች የተለያዩ ስያሜዎች እየተሰጡት የሚከበር ሲሆን ዘንድሮም የዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ ቃል ለሀያኛ ጊዜ ህዳር 29 በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በተለያዩ ሁነቶች የሚከበር ይሆናል። ቅጥልናል የተወደዳቸው ከወሊድ በኋላ የሚያጋጥሙ ድብርት ወይም ደግሞ የድህረ ወሊድ ድብርት የሚያጋጥማቸው እናቶች ተገቢውን ትኩረትና ሕክምና ሊያገኙ እንደሚገባ ተጠቁመ። ይህ ክስተት ከ10 እስከ 15 በመቶ የሚሆኑ ወላድ እናቶች ላይ እንደሚከሰትም ተገልጿል። ባልደረባችን አያንቱ አህመድ ከበዚህ ጉዳይ ዙሪያ ከባለሙያ ጋር ውይይት አድርጋ እንዲሁም ደግሞ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። እናትነት በደስታ የታጀበ ስሜት ነው። ወልዶ መሳም የሚፈጥረው ስሜት ጥልቅ ስሜት አለው። ነገር ግን አንዳንድ እናቶች ድኅረ ወሊድ ወይም ከወሊድ በኋላ በሚያጋጥማቸው ድብርት የተነሳ ልጃቸውን፣ ራሳቸውን እና እናትነታቸውን እንዲጠሉ የሚያደርግ ስሜቶች ይፈጥሩባቸዋል። ይህ ክስተት ከ10 እስከ 15 በመቶ የወለዱ እናቶች ላይ ሊከሰት እንደሚችል ጥናቶች ያሳያሉ። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በህይወት ፋና ሁሉ አቀፍ ልዩ ሆስፒታል የአእምሮ ህክምና ክፍል ኃላፊ ዶክተር አብዱሰላም አሰፋ እናቶች በወለዱ ጥቂት ቀናት ውስጥ ቀላልና ከባድ የስሜት መለዋወጥ ማጋጠም፣ ተስፋ መቁረጥ ውስጥ መግባትና ጭንቀትና መረበሽ አይነት ስሜት የሚያስተናግዱበት ሁኔታ እንዳለና ይህም ድህረ ወሊድ ድብርት እንደሚባል ይገልጻሉ። ስሜት መረበሽ አለ። ይሄ ህመም ያልደረሰ ማለት ነው። በተለምዶ ፖስት ፓርተም ብሉስ ይባላል፣ ወይም ቤቢ ብሉስ የሚባለው ማለት ነው። ይሄ በብዛት በወለዱ ጥቂት ቀናት ውስጥ እናቶች የስሜት መለዋወጥ ያጋጥማቸዋል። አንድ ጊዜ ጥሩ መሆን፣ ደስተኛ መሆን፣ ተስፋ ማድረግ፣ በልጁ ሁኔታ መደሰት ይሆንና መልሱ ደግሞ እንደገና በጣም ከባድ የሆነ ተስፋ መቁረጥ ውስጥ ብዙ ነገር የሚያስጨንቃቸው ሁኔታ ውስጥ መግባት፣ በትናንሽ ነገር መነጫነጭ፣ ከባድ የድካም ስሜት፣ ለምን ወለድኩ የሚል አይነት ሀሳቦች ውሌ ማለት ሁኔታ ይኖርባቸዋል። እነዚህ እንደ ወለዱ በሁለት ሶስት ቀን ውስጥ ይከሰትና ነገር ግን አልፎ አልፎ የሚመጡ ሁኔታዎች ይሆናሉ ማለት ነው። እንደ ዶክተር አብድሰላም ገለጻ ቀለል ያለ የእግር ጉዞ ማድረግ፣ ከሰዎች ጋር መገናኘት፣ የሚያስጨንቁንን ነገሮች ሲያጋጥሙ በዙሪያችን ለሚገኙ ሰዎች ሀሳባችንን በማጋራት የሚያጋጥመንን ጉዳት መቀነስ ያስችላል ይላሉ። እናቶች ከወለዱ በኋላ የሚያጋጥም የእንቅልፍ እጦትና መዛባት ስለሚኖር በቤት ውስጥ የሚከናወኑ አንዳንድ ተግባራትን የትዳር አጋራቸው ሆነ በቅርብ ያሉ የቤተሰብ አካላት እገዛ ማድረግ እንደሚያስፈልግ ገልጸዋል። ወደ መፍትሄዎቹ ስመጣ እንግዲህ ከቀላሉ እስከ ከባዱ እንዳለው ሆኖ መፍትሄዎቹም እንደዛው እንደ ደረጃው የተለያየ ይሆናል። ብዙ ጊዜ ፖስት ይሄ ብሉስ ቤቢ ብሉስ ወይም ደግሞ መጠነኛ የሆነ የስሜት መረበሻ ሲገቡ እናቶች በአካባቢ በሚኖር ድጋፍ ብቻ የተሻለ መሻሻል ያገኛሉ። ስለዚህ አብሯቸው ያለ ለምሳሌ የእናት ባለቤት ሊሆን ይችላል፣ ወይም የፍቅር ጓደኛ ሊሆን ይችላል። ብዙ ጊዜ አሁን እኛ ሀገር ጥሩነቱ ምንድን ነው? ሴት ልጅ ስትወልድ ወደ እናቷ ትሄዳለች ወይም እናት ወደ ሴት ልጅ ቤት ትመጣለች። ይሄ በጣም ትልቅ የሆነ ድጋፍ ነው። ጽዳት ሊሆን ይችላል። ለምሳሌ ከትናንሽ ዳይፐር ከመቀየር ጀምሮ ልጁን እንዲያጥቡ ከማገዝ ጀምሮ የክትባት ሲሄዱ ሌሎች ነገሮችን ሲያደርጉ አብሮ መሄድ ሊሆን ይችላል። ለእናት በቂ ጊዜ እንድታገኝ ልጁ ሲተኛ መጠበቅ ሊሆን ይችላል። አንዳንድ ጊዜ እናቶች በተለይ ከባድ የሆነ የእንቅልፍ መረበሽና ጭንቀት ውስጥ ሲገቡ፣ ማታ ላይ ልጆች ሲነቁ እንቅልፋቸውን የበለጠ ስለሚረብሸው ማታ ላይ ሌላ የሚያግዛቸው ሰው መመደብም አንደኛው ቤት ውስጥ የምናደርገው ድጋፍ ነው። አንዲት እናት ከወለደች በኋላ ከሁለት ሳምንትና ከዛ በላይ ያለፈ ጭንቀት ከተከሰተ እንዲሁም እናቶች እራሳቸውን ልጃቸውን መንከባከብ ካቃታቸው ወደ ሕክምና ተቋማት በመሄድ ሙያዊ እገዛ ሊያገኙ እንደሚገባም ዶክተር አብዱሰላም ጨምረው ገልጸዋል። መቼ ነው ሕክምና መፈለግ ያለባቸው ስንል ያ የድብርትም ሆነ የጭንቀት ሁኔታ አልፎ ሁለት ሳምንትና ከዛ በላይ ከሆነው ሐኪም ጋር ወይም ደግሞ ባለሙያ ጋር ሄዶ ማማከር ያስፈልጋል እናቶች ይሄ ነገር በጣም በርቶባቸው ለልጃቸው እንክብካቤ ማድረግ እስኪያቅታቸው ካደረሳቸው ራሳቸውን መንከባከብ ከምግብ ጀምሮ ማድረግ እንዲችሉ እንዳይችሉ ካደረጋቸው ራሳቸውም ሆነ ልጅ ላይ ጉዳት የማድረስ ሀሳቦች ሲመጡ ቅልፍ ማጣቱ በጣም የተራዘመ ጊዜ የሚቆይ ከሆነና ጭንቀትና አለመረጋጋቱ እናቶቹ ላይ ያላቸውን መረጋጋት የሚያሳጣቸው ከሆነም በእነዚህ ጊዜያት በአቅራቢያ የሚገኝ ሕክምና ማድረጉ የተሻለ ይሆናል ማለት ነው። የአእምሮ ጤና መታወክ በሁሉም ሰው ውስጥ ስሜት ሊያጋጥም የሚችልበት አጋጣሚ እንዳለ ገልጸው በተለይ በአንዳንድ ከባድ ሁኔታ ውስጥ ስናልፍ የራሱን ጫና በመፍጠር ለተጋላጭነት ሊዳረግ እንደሚችል ጠቁመው መሰል ስሜቶች ሲፈጠሩ ማህበረሰቡ የባለሙያ እገዛ ለማግኘት ወደ ህክምና ተቋማት በመሄድ በጊዜ መፍትሄዎች ሊያገኙ እንደሚችሉ አስረድተዋል። የአእምሮ ጤና ሁኔታዎችም እንደዛ ናቸው። ሁላችንም ስሜት ይኖረናል። ሁላችንም ሀሳብ አለን፣ ባህሪ አለን። የሀሳብ ስሜትና ባህሪ ከባድ ሁኔታ ውስጥ ስናልፍ የራሱ ጫና ይፈጥራል። ለምሳሌ በእርግዝና ጊዜ እና ወሊድ ጊዜ አዲስ ነገር ነው፣ የሚለመድ ነገር ነው። ሰዎች በአዲስ ህይወት ውስጥ ማለፍ ሲጀምሩ ጫና አለው። ስለዚህ የስሜት ያሳሰብ የባህሪ ለውጥ ይኖራል። ስለዚህ ይሄን መገንዘብ ያስፈልጋል፣ የመጀመሪያው። ሁለተኛው ከዚህ ግንዛቤ ተነስቶ ድጋፍ መጠየቅ ነውር አይሆንም። በአካባቢያችን የምናምነው ሰው ሊሆን ይችላል ህክምና ቦታ መሄድ የተሻለ ቶሎ ከነገሩ እንድናገግም ይረዳናል እንጂ ተቀጥ ነገሮቹ ቀጥለው ተባብሰው ወዳልተፈለገ ሁኔታ እንዳንመራ የሚያግዙ ነው። ማለት ከእርግዝና በፊት ወይም በእርግዝና ጊዜ የነበረ ጭንቀትን ወይም ድብርትን ለመከላከል ከሰዎች ጋር ጊዜ ማሳለፍ፣ የሚያስጨንቁን ሀሳቦችን በቅርብ ለሚገኝ የቤተሰብ አባላት በማጋራት እለት ተእለት ጤናማ የአኗኗር ዘይቤን በመከተል የአእምሮ ጤናን መጠበቅ እንደሚገባ ዶክተር አብዱሰላም አስገንዝበዋል። ወደ ሀገር አቀፍ ጉዳዮቻችን ተሸጋግረናል። የተወደዳችሁ ተመልካቾቻችን የኢትዮጵያን ብልጽግና ለማረጋገጥ ሁሉም አካል እኩል መሮጥና መስራት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ጉዳያችን ደግሞ ሁሉም ተቋማት በዓለም አቀፍ ደረጃ ተወዳዳሪ መሆንና የሀገርን ስም ማስጠራት እንዳለባቸው ደግሞ ፕሬዝደንት ታዬ አጽቀ ሥላሴ ገልጸዋል። እነዚህና መሰል ሀገር አቀፍ ወሬዎቻችንን ደግሞ ባህር ጠንከር በተከታይነት ያቀርባቸዋል። የኢትዮጵያ ብልጽግና ለማረጋገጥ ሁሉም አካል እኩል መሮጥና መስራት እንደሚኖርበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በብልጽግና ፓርቲ የከፍተኛ አመራሮች ስልጠና ማጠቃለያ ላይ በመደመር መንግስት እይታ የዘርፎችን ምርታ በሚል ይዘት በመደመር መንግስት እሳቤዎች ዙሪያ ገለጽ አድርጓል። ጠቅላይ ሚኒስትሩ ስለ ኋላ ቀርነት ምንነትና መንስኤዎችን በሰጡት ማብራሪያ አንድ አገር ኋላ ቀር ነው የሚባለው በፖለቲካዊና ማህበራዊ መስፈርቶች ዓለም ከደረሰበት ደረጃ ዝቅ ብሎ ሲገኝ መሆኑን አንስተዋል። በተጨማሪም በቴክኖሎጂ አቅም ማለት እና የእድገት መገታት የኋላ ቅርነት መገለጫዎች ተደርገው እንደሚወሰዱም አመላክቷል ተቋማዊ ውድቀት፣ ባህላዊ ዝቅጠትና የኢኮኖሚ መላሸቅ የኋላ ቅርነት የሚዳርጉ ምክንያቶች መሆናቸውንም ጠቁሟል። ይህንን ችግር ለመቅረፍም ኋላ ቅር አስተሳሰቦችን በማፍረስ በተሻለና አዲስ ሀሳብ ኢትዮጵያን መልሶ መገንባት እንደሚያስፈልግ ገልጸዋል። አያይዞውም በኢትዮጵያ ነባርና ኋላ ቅር የፖለቲካ ባህል እንደነበር ጠቁመው ብልጽግና አዲስ የፖለቲካ ባህል ለውጥ መፍጠሩንም አብራርተዋል። በማለት የዘገበው

ተቋማት በዓለም አቀፍ መድረክ ተወዳዳሪ መሆንና የሀገርን ስም ማስጠራት እንዳለባቸው ፕሬዚዳንት ታዬ አጽቀሥላሴ ገለጹም። 12ተኛ ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ስነ ስርዓት ትናንት ትላንት በብሔራዊ ቤተ መንግስት ሲካሄድ የጥራት ሽልማት አሸናፊ መሆን ለተቋማት የልህቀት ጉዞ መጀመሪያ እንጂ መዳረሻ ለመሆኑ ፕሬዚዳንቱ አመላክተዋል። ተሸላሚዎችም ሽልማቱ እንደ ትልቅ መነሻ በመጠቀም ጥራትን የዕለት ተዕለት መገለጫ ማድረግ እንዳለባቸው ጠቁሟል። ጥራት በአጋጣሚ የሚከ ሰ ሳይሆን በጥልቀት በማሰብ በመስራትና በልፋት የሚገኝ መሆኑን አስረድተዋል። ተቋማት ጥራትን በቋሚነት ማስጠበቅ፣ የሰው ኃይል ብቃትና እውቀትን ማሳደግ እንዲሁም የአመራርና ሰራተኞች ትጋት መጨመር እንደሚጠበቅባቸው አስገንዝበዋል። የጥራት ሽልማት መርሃ ግብሩ ተቋማትን ለተሻለ ስራ የሚተጋ መሆኑን የገለጹት ፕሬዚዳንቱ ተቋማት በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም ጎልቶ በመውጣት የሕዝብን ይሁንታ ማግኘት እንዳለባቸው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነበር። የአፍሪካ የወጣቶች ወር ማጠቃለያ መርሃ ግብር የተለወጠ የወጣቶች ስራ ባህል ለኢኮኖሚ ምርታ በሚል መሪ ሀሳብ በድሬዳዋ ተካሂደዋል። የድሬዳዋ ከተማ አስተዳደር ከንቲባ ከድር ውሃድ በመድረኩ ላይ እንደገለጹት ወጣቱ ከስሜት ይልቅ በሀሳብ የበላይነት በማመንና ሚዛናዊ አስተሳሰብን በማዳበር ለሀገር ብልጽግና ሚናውን ሊወጣ ይገባል ብለዋል። ወጣቱ ለሀገር እድገትና ልማት ምሰሶ በመሆኑ በኃላፊነት ስሜት ሀገርን የሚጠቅሙ ተግባራት ላይ መሳተፍ እንዳለበትም አሳስበዋል። የሴቶችና ማኅበራዊ ጉዳይ ሚኒስቴር ዴኤታ ሙን አህመድ በበኩላቸው የአፍሪካ ሕብረት አጀንዳ 2063 ለወጣቶችና ሴቶች ልዩ ትኩረት መስጠቱን አንስተዋል። መንግስትም ይህንን ለማረጋገጥ የብሔራዊ በጎ ፍቃድ አገልግሎት ረቂቅ ፖሊሲና የወጣቶች የዜግነት አገልግሎት ረቂቅ አዋጅ ማዘጋጀቱን ተናግሯል። በእውቀት በክህሎትና በስነ ምግባር የታነጸ እንዲሁም ሀገር ወዳድና ስራ ፈጣሪ ትውልድ ለመፍጠር ቅንጅታ አሰራር እንደሚያስፈልግም ተመላክቷል። መረጃው ያገኘነው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የውጭ ዜና። በደቡብ ምስራቅ እስያ ከ10 ዓመታት በኋላ ቀጣናውን ያጋጥመው ከባድ ዝናብን ተከትሎ በተከሰተ የጎርፍ አደጋ በመቶዎች የሚቆጠሩ ሰዎች ሲሞቱ በርካቶች ደግሞ ከመኖሪያ ቀያቸው መፈናቀላቸው ተገልጿል። በአደጋውም በኢንዶኔዥያ፣ ማሌዥያ እና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል። በኢንዶኔዥያ ሱማትራ ደሴት የሞቱ ሰዎች ቁጥር ከ300 በላይ ተሻገረ ሲሆን በርካቶችም ደግሞ አሁን ድረስ ያሉበት እንደማይታወቅ ተዘግቧል። በጎርፍ አደጋው ከተጎዱት አካባቢዎች ነዋሪዎችን የማውጣት ጥረቱ አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ በመወሰዳቸውና የኢንተርኔት እንዲሁም የመብራት መሰረተ ልማት በከፊል በመቋረጡ የነፍስ አድን ጥረቱን ከባድ እንዳደረገው ተዘግቧል። እስከ ቅዳሜ ድረስ ብቻ በታይላንድ መቶ ሰዎች የሚቆጠሩ ሰዎች ሲሞቱ በማሌዥያ ደግሞ በርካቶች የሉበት እንደማይታወቅ ተነግሯዋል። ዘገባው የቢቢሲ ነው። የሩሲያና ና ዩክሬን ግጭት በተካረረበት ወቅት ኬቭ በጥቁር ባህር ላይ ሁለት ነዳጅ ጫኝ መርከቦችን ማጥቃቷ ተነገረም። እስካሁን ድረስ በሰው ህይወት ላይ ጉዳት ስለመድረሱ ግን የወጣ መረጃ የለም። አያንቶ አህመድ ተጨማሪ አላት። there wasn't supposed to be a naval battle in the ukraine war russia had all the cards including the black sea fleet which alone was stronger than the entire ukrainian navy

የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር አባይን አቋርጠው ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦችን መምታቱን የዩክሬን ባለስልጣን ገለጸ። ቢቢሲ ትክክለኛነቱን ያረጋገጠው ተንቀሳቃሽ ምስል በውሃ ላይ የሚቀስፉ ድሮኖች በውቅያኖሱ ሞገድ መካከል በመጓዝ በፍጥነት ወደ መርከቦቹ ሲገቡ ይታያል። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦች ከገቡ በኋላ በመፈንዳት በእሳት እንዲያያዝ አድርገዋል። ኢላማ የተደረገባቸው ነዳጅ ጫኝ መርከ ቤተሰቦች፣ በቱርክ ባለስልጣናት ካይሮና ቪራት ተብለው እየተሰየሙ ሲሆን ሁለቱም ወደ ጋምቢያ የሚሄዱ ነበሩ። ሁለቱም የተመቱት አርብ ዕለት በቱርክ የባህር ጠረፍ ሲሆን ቪራቱ የተሰኘው መርከብ ቅዳሜ ዕለት በድጋሚ ተመቷል ተብሏል። እስካሁን ድረስ በሰው ሕይወት ላይ ጉዳት ስለመድረሱ የወጣ መረጃ የለም። የሰው አልባ አውሮፕላን ጥቃቱ በዩክሬንና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰነ እርምጃ ምርጃ ይመስላል። ሁለቱ መርከቦች እንደ አውሮፓውያኑ አቆጣጠር በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ምዕራብያን የጣሉትን ማዕቀብ ለማለፍና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻዶ ፍሊት የሚባሉት አካል መሆናቸውን ተናግረዋል። እነዚህ በሚስጥር ነዳጅ የሚመላለሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛዎችን፣ ቦቴዎችን የሚይዙ ሲሆን ብዙዎቹ ንብረትነታቸው የማን እንደሆነና መድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም። የተወደዳቸው ተመልካቾቻችን ከሀረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችን ወደ እናንተ ሲደርሱ የነበሩትን ይመስላሉ። ሲሳይ ዘሬውም ከመላዊ ስርጭት ባለሙያዎች ጋር ዜናዎቹን መራሁኝ። ቀሪ የሀረሪ ቴሌቪዥን ልዩ ልዩ መሰናዶች ወደ እናንተ ይሻገራሉ። እኔ ግን ከዚሁ ተሰናበት። ጤና ይስጥልኝ።